አሰላሙ ዓሌይኩም ወራህመቱላሂ ወበረካቱ ደ የተከበራችሁ ቤተሰብ እንዴት ናችሁ? ሰላም ናቸው ወይ ከኔጋሁ ሰላም ነ ሁላችሁንም ሰላም ብያለሁ። ሙስሊሞችም ክርስቲያኖችም በያላችሁበት ሰላማችሁ ብይበልልኝ። ዛሬ በጣም የሚያምርና ቆንጅዬ ቤት እንደዚህ እንደምታዩት ቅድም ሊብ ላይ ማለት ነው እንደዚህ ስክሬሽታንሶቼ ለጥፌው ነበርና ቤት መግዛት የምትፈልጉ እህቶቼ ራያ ቆቦ ሰኞ ገበያ ሶስት መቶ ካሬ ላይ የሚገኝ ቤት ነው። በጣም በቃ ሙሉ ለሙሉ ቤቱ አልቆለታን ቀለም ተቃብቶ ወን ብሎ ነው። ቀለም የተቃባው አልቆ እንግዲህ አስቸኳይ ቤቱ የሚሸጥ ነው። ህጋዊ ነው። ህግ ወጥ እንዳይመስላችሁ ህጋዊ ቤት ነው። እንደምታዩት ሳሎኑ ለፊት የምታውስ ሳሎኑ ነው። በአዳማ ቆርቆሮ ነው የተሰራው። በዚ በኩል ደግሞ ያሉት ደግሞ ኖርማን ቆርቆሮ ማለት ነው። በአዳማ ቆርቆሮ የተሰራው ውበቱን ቤቱ ውበቱን ያኔ የቤቱ ውበት ጎልቶ እንዲታይ ወይም ደግሞ እንደዚ በጣም እንዲያምር ተደርጎ ነው የተሰራው። ቤተሰቦቼ ይህንን ቤት መግዛት የምትፈልጉ የመጀመሪያ ኮሜንት ላይ ስል ቁጥራቸውን አስቀምጣሉ። በቴሌግራም ነው ይላኩልኝ በቴሌግራም አናግሯቸው ማለት ነው። በጣም ያምራል ቆንጆ ቤት ነው። ሶስት መቶ ካሬ ላይ ነው የሚገኘው። ስንት ቤት አለው ውስጡ? ሁለት መኝታ ክላስ፣ አንድ ሳሎን፣ አንድ መጅልስ፣ ውስጥ ላይ አንድ ሽንት ቤት አለ። ውጭ ላይ ደግሞ የህዝብ ሽንት ቤት የሚባል አንድ አለ ማለት ነው። ቤቱም በደንብ ከእነዚህ ዞር እያደረጉ ካሜራውን ያሳያቸዋን በደንብ አድርገው ነው ቀርጸው ይላኩልኝ። በቴሌግራም ነው ይላኩልኝ። አናግሯቸው። ያምራል በጣም ነው የሚያምረው። በተለይ በረንዳው ማለት በጣም ሰፊ ነው። ሁለት ሜትር ነው። ድምጻቸው ራሱ የነሱ ድምጽ ነበረ ሳይለንት የሴትዮዋ ድምጽ ስለገባ ሳይለንት አድርገው ድምጽ እንዳታስገባው ነው እንጂ የምትለው ድምጽ እንዳታስገባ እያለች አይ እሷ ሳይለንት ታደርገዋለች ብሎ ስላላት ፈቃደኛ ሳትሆን የእሷ ድምፅ እንዳይገባ ብዬ ነው እንጂ ልጁ በደንብ ሲቀርጸው እየተናገረ ነበር ስለ ቤቱ ምናምን ነገር እያወራ ነበረ የሴትዮዋ ድምጽ ስለገባ እንዳውም በረንዳው ላይ ቁጭ ብላ ምናምን ነገር ትታያለች። ብቻ ድምጿ ያው ሲገባ ለምን እንደረበሻት አላውቅም። እና ሳይለንት አርጌው ነው። ሁለት ሜትር ነው በረንዳው እንደምታዩት። ማሻአላ ሰረሚኩ በጣም ያምራል። የሚያምር ሰራሚክ ነው ያነጠፉበት። እና ይህን ይመስላል። ጅብሰን ነው ኮርኒሱ። በሮቹም እንደምታዩት ናቸው። ቤቱ ከፍታው በጣም ደስ ይላል። ረጅም ነው። ውበቱን የጠበቀ ነው። እንዳያመልጣችሁ መግዛት የምትፈልጉ ልጆች፣ ግቢውም እየታጠረ ነው ያለቀ ይመስለኛል፣ ታጥሮ ያው ብዙም አልጠየቅኩም ስለ ግቢው፣ ስላዩት ነው። እዚጋ ቡልኬት ይታየኛል። ሶስት መቶ ካሬ ላይ ነው ቤቱ ያለው። ራያ ቆቦ ሰኞ ገበያ ነው ይህ ቤት፣ እንዳያመልጣችሁ። አስቸኳይ ሆኖባቸው ነው እነሱም ይሄንን ቤት ለመሸጥ የተገደዱት። ማሻላ በሩ ራሱ በጣም ያምራል። ወይኔ በረንዳው! ማሻላ ተባረክ። በረንዳው ያምራ ወላ በረንዳ ያምራል። የሆነ ነገሩ የኔ ቤት መሰለኝ። የኔ ቤትም በረንዳው በጣም ትልቅ ነው፣ ትልቅ ነው የኔ ቤት በረንዳ ማለት ነው። ዲዛይኑም እንደ እኔ ነው፣ ግን ትንሽ ትንሽ የሆነ ነገሩ ብቻ ይለያያል። እና በረንዳው ላይ ጌጣጌጥ ወይም ደግሞ የበረንዳው አጥር ስለሌለው ነው እንጂ የሆነ ነገር ብቻ የኔ ቤት ይመስላል የበሩ ቀለሙ ምናምን ነገር የኔ እርሳሴ ይመስለኛል፣ አላውቅም ካልተሳሳት እና በአዳማ ቆርቆሮ አይደለም በነገራችን ላይ የኔ። አዳማ ቆርቆሮ ይሰራልች ሳልሆኑ ብቻ እንደዚህ ውበቱ እንዲያምር ስባል አልችልም፣ ደከመኝ። እኔ ወደ ሀገር መግባት ፈልጋ ነው ባካችሁ ተውኝ ብያቸው። ዛሬ ግን ቆጨኝ መቆየቴ። ካልቀረ የዛሬ አመት ነው የኔ ቤት ተሰርቶ ያለቀው። ምን አለበት በአዳማ ቆርቆሮ ሳሎኑን እንደዚህ ሳሎኑን ብቻ ነበር የተባልኩት። ማለት ሌላው ደግሞ ኖርማን ቆርቆሮ። አሁን ይሄ ቤት ሳሎኑ በምንድነው የተሰራው? በአዳማ ቆርቆሮ ወይም ደግሞ አዳማ ስንል ናዝሬት ማለት ነው። በናዝሬት ቆርቆሮ ነው የተሰራው። ሌላው ደግሞ ኖርማን ቆርቆሮ ነው። ዲዛይኑ ከኔ ቤት ጋር በቃ ምንም ኮፒ ነው። ያምራል። ማሻላ ተባረካላ። ትንሽ እኔ እንትን ያለው በረንዳው ላይ እንትኑ ስላለ ምናምን እና ያው ያ ነገር ነው። ሌላ ነገር ምንም የሚለው ነገር የለም። አንድ አይነት እንትን ነው ያለው ከኔ ቤት ጋር ሱብሃንአላህ፣ ይገርማል። ሳየው ራሱ ወላይ ደንግጫለሁ። ወላሂ ነው የምላችሁ ደንግጫለሁ። በጣም ነው የደነገጥኩት፣ መጀመሪያ ላይ ሲልኩልኝ ደነገጥኩ። ወላሂ እንትኑ ጣራው እንትኑ ባይኖር ይህም እንትኑ ቢኖር ማለት ነው ምንድን ነው የበረንዳው አጥር ቢኖር ወይም ደግሞ ሰረሚኩ ይለያያል እንጂ ማለት ነው። የእኔ እንደዚህ አይደለም። ይሄ በጣም ያምራል። ይሄ ሰረሚክ ማለት ነው። እና የኔ ቤት ነው ብዬ ውል ነበረ። እንዴ ሊሸጡብኝ ነው እንዴ ቤተሰቦች ብዬ ደነግጥ ነበረ። ስብሓንላህ ይገርማል። እና የኔ ደግሞ በዚህ በኩል ታጥራለች በዚህ በእንትኑ ማለት ነው። ይሄ እንትኑ አለ፣ የለም ሳሎኑ ግድግዳው ማለት ነው። በዚህ በበሩ ስ- በመስኮቱ ስር ተደፍኗል። ይሄነኝ ደግሞ ክፍት ነው፣ ክፍት ነው መስኮቱ። ምንም አንድ ነው፣ ከኔ ቤት ጋር አንድ ነው። ምንም እንትን የሚለው ነገር የለም። እዚህ ሳሎኑ ላይ እንደዚህ መስኮት የለም። በር ውስጥ ላይ በር አለ፣ ኩሊደር ማለት ነው። ምንድነው የሚባለው? በኢትዮጵያ ቻ ምን እንደሚባል አላውቅም። እና ይሄን ይመስላል ቤተሰቦቼ። ለራሴ የተገርሜ ነው ወላሂ፣ ተመስጬ ነው ያዩት። በጣም ማለት ደጋግሜ ነው ይሄን ቤት ያዩት። ማሻአላህ ተባረከ አላህ። ለምን እንደሚሸጡት ግን አላውቅም። እኔ አስተዋውቄልን ነው የሚገዛ ሰው ካለ ተብዬ ነው። ባዶ ቦታ መግዛት የምትፈልጉ ልጆች፣ ሌሎችን ቤት ምናምን ነገር ኢንሻአላህ ያቀርባሉ። ኔትወርክ እያስቸገራቸው ነው አሁን ይሄን ቤት ራሱ ማለት ነው።